መቀለ 70 እንደርታ በመጨረሻው ሳም በደረገው ጨዋታ ከኢትዮጵያ ፕሪሚየር ሊግ መውረዱ ተረጋገጠ። ትናንት ከ2017 የኢትዮጵያ ፕሪሚየር ሊግ መዝጊያ መርሃ ግብሮች መካከል አንዱ የሆነው ጨዋታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ሲካሄድ፣ ተመሳሳይ ነጥብ የነበራቸው ኢትዮ ኤሌክትሪክም ሆነ መቀለ 70 እንደርታ በመውረድ ስጋት ውስጥ ሆነው ጨዋታቸውን ያከናወኑት። በኢትዮ ኤሌክትሪክ አንድ ለባዶ አሸናፊነት በተጠናቀቀው ጨዋታ ብቸኛዋን የአሸናፊነት ጎል ኢዮብ ገብረ ማርያም ጨዋታው በጀመረ አራተኛው ደቂቃ ላይ ሲያስቆጥር ግቧ የፕሪሚየር ሊጉን የሁለት ጊዜያት አሸናፊው ኢትዮ ኤሌክትሪክን የ2018 ውድድር ቆይታን አረጋግጣ የ2011ን የሊጉን ሻምፒዮን ደግሞ ወደ ከፍተኛ ሊጉ የተሸኘ አራተኛው ቡድንም አድርገዋለች። ትናንት በተደረገው ሌላኛው ጨዋታ ባህር ዳር ከተማ ወልዋሎ አዲግራት ዩኒቨርሲቲን ሶስት ለባዶ በመውጤት በማሸነፍ በሊጉ ሶስተኛ ደረጃን በመያዝ አረጋግጧል። ፕሪምየር ሊጉ ዛሬ 10 ሰዓት ላይ የዓመቱ ሻምፒዮን ኢትዮጵያ መድን መውረዱን ካረጋገጠው ሰውል ሽረጋ በሚያደርጉ ጨዋታ ፍጻሜውን ያገኛል። ኢትዮጵያ መድን የዋንጫ ስነ ስርዓቱን በሚያደርግበት ዕለት በተለያዩ ዘርፎች የውድድር ዓመቱ ኮከቦችም ይፋ ይደረጋሉ ተብሎ ይጠበቃል። በዚህ ጉዳይ ላይ ከአዳማ ከባልደረባችን ጋር ቆይታ እናደርጋለን። አዲስ የሸዋስ አዳማ ነው የሚገኘው። አዲስ እንደምን ውልሃል? እንግዲህ ትናንትና ጠባቂውን ጨዋታ በኢትዮ ኤሌክትሪክ እና በመቀለሰብ አንድርታ መካከል ተመልክተን መቀለሰብ ባንደርታ ከሊጎርዷል። ዛሬ ደግሞ የመጨረሻው የዓመቱ ጨዋታ ይከናውናል። ኢትዮጵያ መድን የዋንጫ አሸናፊነቱን አረጋግጧል፣ አስቀድሞ ዛሬ ስነ ስርዓቱን ያከናውናል። አዳማ ያለው አጠቃላይ ድባብ ትናንቱን ጨዋታ ማሳከ መረጃዎቹ ምን ይመስላሉ የሚለውን እንግዲህ በአጭሩ ድሉን ሰጥ ይችላሉ። አመሰግናለሁ ሰለሞን። እንግዲህ አንተ ቀደም ሲል ስጠቅስ እንደነበረው ትላንትና እንግዲህ ወሳኝ መርሃ ግብሮች ተከናውነው መቀለ ሰባ እንደርታ ሁለተኛው ሊግ ወርዶ ኢትዮ ኤሌክትሪክ ደግሞ በሊጉ መቆየቱን አረጋግጦ እንግዲህ ትላንትና ወሳኝ መርሃ ግብሮች መከናወናቸው ይታወቃል። በተመሳሳይ ባህር ዳር ከተማ አመቱን ትላንት በድል ማጠናቀቁ ይታወቃል። ዛሬ ደግሞ እንግዲህ የሊጉ አጠቃላይ ማጠቃለያ ወይም ደግሞ የመዝጊያ መርሃ ግብር ይከናወናል ማለት ነው። በሻምፒዮኑ ኢትዮጵያ መድን ና በሱል ሽረ መካከል የሚከናወንው የሚሆነው ይህ ጨዋታ እርግጥ ለመርሃ ግብር ማሟያ ና ለኢትዮጵያ መድን ደግሞ እንግዲህ የመጀመሪያውን በታሪኩ ለመጀመሪያ የሆነውን ሻምፒዮና ወይም ደግሞ ዋንጫውን የሚያነሳበት እንደሆነ ይታወቃል። በዚህ መሰረት እንግዲህ ሹል ሽረ የምዕራ ግብር ማሟያውን የሚያደርግ ነው የሚሆነው። በአጠቃላይ የኢትዮጵያ መድን እንግዲህ ቀሪ ጨዋታዎች እያሉት ነበር ሻምፒዮን መሆኑን ያረጋገጠው። ዛሬ ደግሞ እንግዲህ ምናልባት አመቱን በድል ለማጠናቀቅና ና ሻምፒዮናን ወይም ደግሞ ዋንጫውን ሲያነሳ በድል በታጀበ ወይም ደግሞ በአሸናፊነት በታጀበ ለማድረግ ወደ ሜዳ ይገባል ተብሎ ነው የሚጠበቀው። አዳማ እንግዲህ በተለይ የኢትዮጵያ ምድን ደጋፊዎች ወደ አዳማ ከተማ እየገቡ ነው የሚገኙት። ሁሉም እንግዲህ ክለባቸውን ለመደገፍ ክለባቸው ሻምፒዮን ሲሆን ለመመልከት እንግዲህ አዳማ ከተማ ላይ ነው የሚገኙት ማለት ነው። በአጠቃላይ የኢትዮጵያ ምድን ካደረጋቸው ሰላሳ ሶስት ያክል ጨዋታዎች 70 ነጥቦችን በመሰብሰብ ቀድሞ ሻምፒዮን መሆኑ ይታወቃል። ከዚህ በተጨማሪነት ግን ከጨዋታው በዘለለ ግን ማን ኮከብ ተጫዋች ይሆናል፣ ማን ኮከብ አሰልጣኝ ይሆናል፣ ተስፈኛ ተጫዋችስ፣ እንዲሁም ደግሞ ኮከብ ግብ ጠባቂ ማን ይሆናል የሚለው ነገር በብዙ መልኩ የሚጠበቅ ነው። እንግዲህ ከዚህም በፊት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እጩ የኮከብ ተጫዋቾችን፣ አሰልጣኞችን፣ ግብ ጠባቂዎችን ይፋ ማድረጉ ይታወቃል። ደጋፊውም ደግሞ የራሱ ኮከቤ ናቸው የሚላቸውን መምረጡ ይታወቃልና ዛሬ ደግሞ ጨዋታው ከተጠናቀቀ 10 ሰዓት ከተጀመረ በኋላ ጨዋታው ከተጠናቀቀ በኋላ ኮከብ ተጫዋቾችና ኮከብ አሰልጣኞችን የሚመርጥ ነው የሚሆነው። ከዛ በኋላ ምናልባት የሊጉ አክሲዮን ማህበር ከጨዋታው መጠናቀቅ በኋላ የሚያስተላልፋቸው መልእክቶች፣ ውሳኔዎችም የሚጠበቁ እንደሆነ ነው። እንግዲህ መረጃዎች የሚያሳዩት እንግዲህ ኮከብ ግብ አግቢነቱን አሊ ሱሌማን ነው ከኢትዮጵያ መድን እየመራ የሚገኘው በ21 ግቦች በ21 ግቦች ከሐዋሳ ከተማ እየመራ እንደሆነ ይታወቃልና ምናልባትም ሐዋሳ ከተማ ኮከብ ግብ አስቆጣሪ ጦርነቱን ቀድሞ ማጠናቀቁ ይታወቃልና አሊ ሱሌይማን በአጠቃላይ እንግዲህ የኮከብ ተጫዋቾች ኮከብ አሰልጣኝና እንዲሁም ደግሞ ምስጉን አሰልጣኝ፣ ዳኞችም ዛሬ የሚመረጡበት ሁኔታ ይጠበቃል ማለት ነው። በአጠቃላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ዛሬ ከቀኑ አስር ሰዓት ጀምሮ የሊጎ ማጠቃለያ ጨዋታዎች የሚከናወኑ ነው የሚሆነው ሰለሞን መልካም ያው በታሪኩ ለመጀመሪያ ጊዜ የኢትዮጵያ መድን ስላሸነፈ የተለየ ስሜት ይኖራል ብለን እናስባለን። በምሽቱ የዜና ጎጃችን አጠቃላይ ፍጻሜውን የዋንጫ ሥነሥርዓቱን ማስታከ መረጃዎችን ከአዳማ ታደርስናል ብለን እናስባለን። ለጊዜ በጣም ነው የምናመሰግነው። ተመልካቾች ወደ ቀጣይ ዜናዎቻችን እናልፋለን። ስድስተኛው የመላ ኢትዮጵያ ጨዋታዎች ዛሬ ፍጻሜውን ያገኛል። ላለፉት አስር ቀናት ከ4 ሺህ አምስት መቶ በላይ ሳታፊዎች በ26 የስፖርት አይነቶች ሲፈዋከሩበት የቆዩበት የመላ ኢትዮጵያ ጨዋታዎች የመዝጊያ ፕሮግራም በአሁኑ ሰዓት ላይ በጅማ የተከናወነ ነው የሚገኘው። ዛሬ በፍጻሜው በሁለቱም ፆታ የእግር ኳስ የፍጻሜ ውድድሮች ሲደረጉ፣ የኦሮሚያ ክልል ከደቡብ ኢትዮጵያ ክልል በተመሳሳይ በሁለቱም ፆታ ለፍጻሜ ዋንጫውን ለማንሳት ይፋለማሉ። ክቡራን ተመልካቾቻችን፣ በኢቲቪ መዝናኛ በአሁኑ ሰዓት የፍጻሜ ውድድሩ የተከናወነ ነው የሚገኘው በቀጥታ መከታተል እንደምችሉ በዚሁ አጋጣሚ ለመግለጽ እንወዳለን። ወደ ውጭ መረጃዎቻችን እናልፋለን። በአሜሪካ እየተካሄደ በሚገኘው የዓለም የክለቦች ዋንጫ በምድብ ስድስት ወደ ጥሎ ማለፉ የገቡ ክለቦች ተለይተው ታውቋል። ትናንት ምሽት ከደረጉ ጨዋታዎች መካከል የምድቡ መሪ ቦሪሽያ ዶርትመንድ የደቡብ ኮሪያውን ቡድን አልሳን ኤችዲን ገጥሞ አንድ ለዜሮ በሆነ ውጤት ተረቷል። የዶርትመንድን ብቸኛ አሸናፊነት ጎል 36ኛው ደቂቃ ላይ ጆናታን ስቬንሰን ሲያስቆጥር ክለቡ በ7 ነጥብ የምድቡ መሪ ሆኖም ጨርሷል። በማለፍ ተስፋ ውስጥ ሆኖ የምድቡን የመጨረሻ ጨዋታ ያደረገው የደቡብ አፍሪካው ማሚል ዲ ሰንዳውንስ ከብራዚሉ ፍሉሚኔንሴ አቻ መለያቱን ተከትሎ በአራት ነጥብ 3ኛ ሆኖ ከምድቡ ተሰናባሽ ሆኗል። በአንጻሩ 5 ነጥብ የሰበሰበው ፍሉሚኔንሴ ከምድቡ ሁለተኛው ወደ ጥሎ ማለፉ የተሻገረ ቡድንም ሆኗል። በዚሁ የዓለም የክለቦች ዋንጫ ምድብ የመጨረሻ ጨዋታዎች መደረጋቸውን ሲቀጥሉ ትናንት ከምድብ አምስት ኢንተር ሚላን የአርጀንቲናው ሪቨር ፕሌትን ሁለት ለዜሮ በሆነ ውጤት በማሸነፍ ከምድቡ የበላይ ሆኖ ወደ ጥሎ ማለፉ ደርሷል። የ19 ዓመቱ ጣሊያናዊ ፒዮ ኤስፔሲንቶ እንዲሁም አሊሃንድሮ ባስቶኒ የኢንተር ሚላንን የአሸናፊነት ጎሎች አስቆጥሯል። ከዚሁ ምድብ የሜክሲኮ ሞንትሪ ሮሬርስን አራት ለባዶ በመርታት ከሁለት ተከታታያቸው ውጤት በኋላ የመጀመሪያ ድሉን አሳክቶ በሁለተኛነት ጥሎ ማለፉን ተቀላቅሏል። ከምድቡ ኢንተር ሚላን በሰባት ነጥቦች ቀዳሚ ሲሆን ሞንትሪ በአምስት ነጥብ ሁለተኛ ደረጃን በመያዝ የመጨረሻ 16 ቡድኖችን ተቀላቅሏል። ሪቨር ፕሌትና ሮሬርስ ከዚህ ምድብ የምድቡ ተሰናባች ቡድኖች ሆነዋል። በተያዘ የፊፋ የዓለም የክለቦች ዋንጫ የምድብ ጨዋታዎች ዛሬ በሚደረጉ አራት ጨዋታዎች ይጠናቀቃል። በምድብ ሰባት ጁቬንቱስ ከማንቸስተር ሲቲ የምድቡ የበላይ ሆኖ ለማጠናቀቅ ሲጫወቱ፣ በምድብ ስምንት እኩል ነጥብ ያላቸው ሪያል ማድሪድ እና ሳልዝበርግ ሌሊት 1 ሰዓት ላይ የሚያደርጉ ጨዋታም ተጠባቂ ነው። ምህረት ተስፋዬ ጨዋታዎቹ እንደሚከተለው ተመልክታቸዋለች። ተጠባቂ የምድብ የመጨረሻ ጨዋታዎች በሚደረግበት የፊፋ የዓለም ክለቦች ጨዋታ ዩቬንትስ ከማንቸስተር ሲቲ፣ ሪያል ማድሪድ ከሳልስቡርግ በበላይነት ለማጠናቀቅ ይፋለማሉ። ዩቬንትስ፣ ማንቸስተር ሲቲ፣ ዋይዳርድ ካዛብላንካ ና አልአይን በሚገኙበት ምድብ ሰባት ዩቬንትስ ና ማንቸስተር ሲቲ ቀደም ብለው ማለፋቸውን ሲያረጋግጡ በኩል ስድስት ነጥብ ና በኩል የግብ ክፍያ የመጀመሪያዎቹን ሁለት ደረጃዎች ይዘዋል። ቀደም ብለው ያደረጓቸውን ሁለት የምድብ ጨዋታዎች ያሸነፉት ዩቬና ማንቸስተር ሲቲ ምድቡን በበላይነት ለማጠናቀቅ ይጫወታሉ። ማንቸስተር ሲቲ የሞሮኮን ዋይዳድ ካዛብላንካን ሁለት ለባዶ ሲያሸንፍ የአቡዳቢውን ክለብ አልአይንን ስድስት ለባዶ ማሸነፉ ይታወሳል። ተጋጣሚው ዩቬ በተመሳሳይ ሁለቱንም ጨዋታ ሲያሸንፍ ዋይዳድን አራት ለአንድ አልአይንን ደግሞ አምስት ለባዶ አሸንፏል። በወረቀት ማንቸስተር ሲቲ የተሻለ ቡድን ቢሆንም በሜዳ ላይ ዩቬንትስ የተለየ ቡድን ሆኖ ተስተውሏል። አሰልጣኝ ኢጎር ቱዶር በሶስት አራት ሁለት አንድ የጨዋታ አቀራረብ እንደሚቀርብ ይጠበቃል። ራንዳል ኮሎማኒ የፊት መስመሩ እንደሚመራ ሲጠበቅ አልቤርቶ ቤርቶ ኮስታና አንድሪያ ካምቢያሶ በሁለቱ መስመር ሲጠበቁ ከሶስቱ ተከላካዮች ፔር ካሉሉ፣ ኒኮሎ ሳቮና ና ሊዮድ ኬሊፊት ዌስተን ማኬኒ ና ኬፍራን ቱራም በመከላከሉ ና በማጥቃቱ ድርሻቸው የላቀ እንደሚሆን ይጠበቃል። ኬናን ኢልዲዝ እና ፍራንሲስኮ ኮንሴሳዎ ጨዋታውን የማቀጣጠል ስራ ይወጣሉ። ማቴዎ ኮቫሲችን በጉዳት ያጣው ማንቸስተር ሲቲ በአራት ሁለት ሶስት አንድ የጨዋታ አቀራረብ ሲጠበቅ፣ ኤደርሰ ሞዋሬስ ግቡን ይጠብቃል። ማቲያስ ኑኔዝ እና አዲሱ ፈራሚ ሮያን አይት ኑሪ በተመላላሽ ተከላካይ በግራና ቀኝ ሚና ይወጣሉ ተብሎ ይጠበቃል። ሌላኛው አዲሱ ፈራሚ ቲዣኒ ሬንደርስ ከሮድሪጋ የአማካይ ክፍሉን ሚናውን ይወጣሉ። ሩያን ቼርኪ በአስር ቁጥር ሚና ይጠበቃል። ኤርሊንግ ሃላንድ ፊት መስመሩ እንደሚመራ ሲጠበቅ ጨዋታው ኦርላንዶ ፍሎሪዳ በሚገኘው ካምፒንግ ወርልድ ስታዲየም ምሽት አራት ሰዓት ይደረጋል። ሌላኛው የምድብ ጨዋታ ከምድብ መውደቃቸውን ባረጋገጡት ወይዳድ ካዛብላንካ ና አልአይን መካከል ምሽት አራት ሰዓት ይከናወናል። በምድብ ስምንት ሪያል ማድሪድ ሳልስበርግ፣ አልሂላል ና ፓቹካ በሚገኙበት ሪያል ማድሪድ ና ሳልስበርግ ተጠ ጠባቂውን ጨዋታ ያደርጋሉ። ምድቡን በኩል አራት ነጥብ እየመሩም ይገኛል። የተሻለ የግብ ክፍያ የያዘው ሪያል ማድሪድ በመሪነት ተቀምጧል። የምድቡን የመጀመሪያ ጨዋታ ሳይጠበቅ ከአልሂላል ሂላል አንዳቸው የተለያየው ሪያል ማድሪድ የምድቡን ሁለተኛ ጨዋታ ፓቹካን ሶስት ለአንድ አሸንፏል። የኦስትሪያው ክለብ ሳልስበርግ በተመሳሳይ ከአልሂላል ሂላል ያለ ግባታ ውጤት ሲያጠናቅቅ ከፓቹካ ሙሉ ሶስት ነጥብ መውሰዱ ይታወሳል። በሁለቱ ክለቦች ጨዋታ አሸናፊው በቀጥታ መሪ ሆኖ ማለፉን ሲያረጋግጥ የተሸነፈው ክለብ ጣፋንታ በአልሃሊ እና ፓቹካ ውጤት ላይ ይንጠለጠላል። የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ከክለቡ ጋር እንደተኳረፈ የሚነገርለትን ሮድሪጎ በቋሚ ያሰላለፍ ሊጠቀም እንደሚችል ይጠበቃል። ከጨዋታ በፊት ስለ ተጫዋቾቹ የተጠየቀው ዣቪ አሎንሶ ሮድሪጎ የቡድኑ ወሳኝ ተጫዋች ነው፣ ያስፈልገናል ሲል ተደምጧል። በአዲሱ ወጣቱ ፈራሚው ሁሰን እንቅስቃሴ ደስተኛ መሆኑንም ሲናገር ጁድ ቤሊንጋም በአማካይ ክፍል እየተወጣ ባለው ሚና መደሰቱንም ተናግሯል። ባለፉት ሁለት ጨዋታዎች በህመም ያልነበረው ኬሊያን ምባፔ ወደ ልምምድ ቢመለስም በምሽቱ ጨዋታ በቋሚ ተቋቋሚ አሰላለፍ አይጠበቅም። ከጉዳቱ ያገገመው አንቶኒዮ ሮዲገር በስብስቡ ሲካተት በቋሚ አሰላለፍ ሊሰለፍ እንደሚችል ይጠበቃል። ራውል አሴንሲዮ በቅጣት የማይኖር ተጫዋች ነው። በአርቢ ሳልስበርግ ከቀናቶች በፊት አዲስ የጉዳት ዜና ተሰምቷል። አማካዩ ጃፓናዊ ታኩሙ ከውድድሩ ውጪ ስለመሆኑ ተዘግቧል። ካለፉት ሁለት ጨዋታዎች በተሻለ አቋም መገኘት ከሚገባቸው ካሪም ኦንሲዮ እና ኢድሞንድ ባይዶ ግቦችን ይጠብቃሉ። ለመጨረሻ ጊዜ በተገናኙበት ጨዋታ በአውሮፓ ሻምፒየንስ ሊግ ሪያል ማድሪድ አምስት ለአንድ አሸነፉ። ለሊት አስር ሰዓት የሚከናወነው የሁለቱ ክለቦች ጨዋታ ፊላዴልፊያ በሚገኘው ሊንክሎን ፋይናንሻል ፊልድ ይደረጋል። ሌላኛው የምድቡ ጨዋታ በሁለት ነጥብ ሶስተኛ ደረጃ የያዘውን አልሂላልን ከፓቹካ ያገናኛል። የሳውዲው ክለብ አልሂላል የማለፍ እድል ሲኖረው አሸንፎ የሪያል ማድሪድና የሳልስበርግ ውጤትን ይጠብቃል። አልሂላል ካሸነፈና ሪያል ማድሪድና ሳልስበርግ ከተሸናነፉ አልሂላል 16ቱን ይቀላቀላል። የስፖርት ዜናዎቻችን ቀጥለዋል። የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች በርካታ ዝውውሮችን ቢያደርጉም አርሰናል እስካሁን በይፋ ያስፈረመው ተጫዋች የለም። የአጥቂ ስፍራ ተጫዋችን ጨምሮ በርካታ ዝውውሮችን የማድረግ እቅድ ያላቸው መድፈኞቹ ባለፉት የዝውውር ቀናት ለምን መረጋጋትን መረጡ? በዚህ ጉዳይ ላይ ባልደረባችን ዮሴፍ ሹምዬ ተከታዩን ዘገባ አሰናድቷል። አሰልጣኝ ማይክል አርቴታ ሁነኛ አጥቂ በጥብቅ ይፈልጋሉ። የመድፈኞቹ ደጋፊዎችም ቀዳሚ ፍላጎታቸው የሆኑ በክለቡ አመራሮች ላይ ግን መቀዛቀዝ ይታያል። ኮራት በፊት በስፖርቲንግ ዳይሬክተርነት ኤዱ ጋስፐርን የተኩት አንድሪያ ቤርታ በዋናነት ሶስት ኃላፊነቶች ተጥለውባቸዋል። ቀዳሚው ሁነኛ 9 ቁጥር ወደ ኤምሬትስ እንዲመጣ ማድረግ ነው። ዳይሬክተሩ እንደ ቡካዮ ሳካ ያሉ ከዋክብት በመድፈኞቹ ቤት ለረዥም ዓመታት እንዲቆዩ በማይክላርቴታ የማይፈለጉት ደግሞ በጥሩ ዋጋ እንዲሸጡ የማድረግ የቤት ስራም ተሰጥቷቸዋል። ቤርታ ስራቸውን ከሶስት ወራት በፊት ቢጀምሩም የዝውውር መስኮቱ ከተከፈተ አንድ ወር ቢሞላውም መድፈኞቹ ሙሉ ለሙሉ ያጠናቀቁት አንድም ዝውውር የለም። በአንጻሩ ሊቨርፑል፣ ማንቸስተር ዩናይትድ፣ ቼልሲና ማንቸስተር ሲቲ ከወዲሁ ውጤታማ ዝውውሮችን አድርጓል። በእርግጥ አርሰናልም ቢሆን ከጥር ጀምሮ አጀንዳ የነበረው የማርቲን ዙቤሜንዲንና የግብ ጠባቂው ከፓሪስ አባላጋን ዝውውር በመጪዎቹ ጥቂት ቀናት እንደሚያጠናቅቅ ይጠበቃል። ከቀናት በኋላ ሁሉም በሚጨርሰው ቶማስ ፓርቴ ምትክም የብሬንትፎርዱን ክርስቲያን ኖርጋርድን ለማስፈረም ከስምምነት መድረሳቸው እየተነገረ ነው። የመድፈኞቹን ደጋፊዎች ይበልጥ ያሳሰበው ግን አርሰናል አጥቂ ለማስፈረም እያሳየ ያለው ቸልተኝነት ነው። ማይክል አርቴታም የቅድመ ውድር ዝግጅቴን ከመጀመሪያ በፊት ወሳኝ አጥቂ አስፈርሙልኝ ብለዋል። ክለቡም የአርቢሌፕሲሹ ቤንጃሚን ሼሽኮ እና የስፖርቲንግ ሊዝበኑ ቪክቶሪ ኮሬሽ ላይ አይንጥሏል። ቀዳሚ ምርጫቸው ደግሞ ቤንጃሚን ሼሽኮ መሆኑ ታውቋል። ዮኮሬሽ በውድር አመቱ በፖርቱጋል ሊግ ብቻ 39 ጎሎቹን ያስቆጠር አጥቂ ቢሆንም በፕሪምየር ሊጉና በፖርቱጋል ፕሪምየር ሊጋ መካከል ያለው ሰፊ የደረጃ ልዩነት ተመራጭነቱ እንዲቀንስ አድርጎታል። የሁለቱ አጥቂዎች ዝውውር ካልተሳካ ደግሞ አንድሪያ ቤርታ እንደ ሶስተኛ አማራጭ የያዙት ተጫዋች ስለመኖሩም መኖሩም ይነገራል። በአንጻሩ መድፈኞቹ የግድ አጥቂ እንደሚያስፈርሙ ያወቁት አርቢ ላይፕዚግና ስፖርቲንግ ሊዝበን ጠቀም ያለ ገንዘብ ለማግኘት አጥቂዎቻቸው ላይ የማይቀመስ ዋጋ ለጥፈውባቸዋል። የተጋነነው ዋጋ ማውጣት የማይመርጡ አርሰናል ደግሞ የተጫዋቾቹ የዝውውር ሂሳብ እንዲወርድ የዝውውር መስኮቱን የመጨረሻ ቀናት እየተጠባበቀ ነው። መድፈኞቹ እንደ ሪካርዶ ካላፊዮሪና ሚካኤል ሜሬኖ ያሉ ተጫዋቾችን ያስፈረሙት በዚህ መንገድ እንደነበረ ይታወሳል። ድጋፊዎች ደግሞ ክለባቸው ባለፈው ዓመት በዝውውሩ መዝጊያ ለት ራይም ስተርሊንግን እንዳስፈርምበት አይነት የከሸፈ ዝውውር እንዳይፈጽም ስጋት ገብቷቸዋል። ባይሆን መድፈኞቹ ለረዥም ጊዜ ፕሮጀክታቸው የሚያስፈልጓቸውን የቡድን አባላት ማቆየቱ ላይ ውጤታማ ናቸው። ወጣቱ ማይልስ ሉዊስ እስኬሊን ባለፈው ሳምንት የረዥም ጊዜው ላስፈርመውታል። ጋብሪኤል ማጋሌሽም እስከ 2029 ድረስ በኤምሬትስ እንደሚቆይ አረጋግጧል። የሁለት ዓመት ውል ከሚቀራቸው ቡካይ ሳካ ና ዊሊያም ሳሊባ ጋርም ከወዲሁ ንግግር ጀምረዋል። ሬሲ ኔልሰን፣ አሌክሳንደር ዚንቼንኮ፣ ጃኮብ ኪዮር ና ፋቪዮ ቬራን ጨምሮ በማይክል አርቴታ ሰልፍታ የማይፈለጉ ተጫዋቾች ደግሞ ክለብ እየተፈለገላቸው ነው እነዚህን ተጫዋቾች በጥሩ ዋጋ መሸጥና የክለቡን የፋይናንስ ደህንነት ለመጠበቅ ከሀምሌ አንድ በሚጀምረው አዲሱ የበጀት ዓመት ተጫዋቾችን ማስፈረም ደግሞ የአዲሱ የስፖርቲንግ ዳይሬክተር ውጥኖች መሆናቸው ታውቋል ክለቡ እስከ መጨረሻው ሰዓት ዝውውሮችን አለማድረጉ ደጋፊዎችን ቢያስጨንቅም የክለቡ የቅርብ ምንጮች ደግሞ መድፈኞቹ የሚፈልጉትን ለይተዋል የተሻለ ገንዘብ አውጥተው ውጤታማ ተጫዋች ለማስፈረም ግን አዲሱን የበጀት ዓመት መጀመር ብቻ እየተጠባበቁ ይገኛሉ ሲሉ ይደመጣሉ የመድፈኞቹ ደጋፊዎችና የማይክል አርቴታ ምኞትም ይኸው ነው።